ሰላም ጥና አስጥልኝ ክቡራትና ክቡራን፣ የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? በፍርድ ቤት ጉዳይ ላላችሁ በሙሉ እንደዚሁም ወደፊት ከሳሽ ወይም ተከሳሽ ሆናችሁ የፍርድ ቤት ደጃፍን ለምትረግጡ በሙሉ እጅግ ጠቃሚ ሆነ የህግ ምክር ነው ይዤላችሁ የመጣሁት እንዳያመልጣችሁ እጋብዛችኋለሁ። ለትንሹም ለትልቁም ባለሙያ በመፈለግ ከምትደክሙ ለሚገጥማችሁ ችግር ራሳችሁ አፈጠኝ የሆነ መፍትሄ እንድትሰጡ ይህን የህግ ምክር አዘጋጅቼላችኋለሁ። እንግዲህ ከሳሽ ወይም ተከሳሽ በፍርድ ቤት በሚያደርጉት ክርክር ያ ክርክሩ እልባት እስከሚያገኝ ድረስ ከክስ መመስረት ጀምሮ ፍርድ ቤቶች የተለያዩ ቀጠሮዎችን ይሰጣሉ። በእነዚህ የቀጠሮ ቀኖች ሰዓቱን አክብሮ አለመገኘት ወይም ጭራሹኑ በዛ በቀጠሮ ቀን መቅረት በክርክራችሁ ላይ የሚያስከትለው አሉታዊ የሆነ ውጤት አለ፣ ኔጌቲቭ የሆነ ውጤት አለ። የሚያስከትለው ኔጌቲቭ ውጤትም እንግዲህ ጉዳዩ በተቀጠረበት የቀጠሮ ምክንያት አይነት የተለያየ ሊሆን ይችላል። ለምሳሌ መልስ ለመቀበል በተቀጠረበት ቀን ተከሳሽ መልሱን ሳያቀርብ ቢቀር ምን ይሆናል? ክስ ለመስማት በተቀጠረበት ቀን ከሳሽና ተከሳሽ ሳይቀርቡ ቢቀሩ ምን ይሆናል? እንደዚሁም ከመካከላቸው አንዱ ቢቀር ምን ይሆናል? ምስክር ማሰማት በተቀጠረበት ቀን ከሳሽ ወይም ተከሳሽ ምስክሮቻቸውን ባያቀርቡ ምን ይሆናል? ሌሎች ቀጠሮዎችን በተመለከተም ሳይቀርቡ ቢቀሩ ምን አይነት ውጤት ይኖረዋል? በክርክሩ ሂደት የሚለውን አንድ በአንድ እነግራችኋለሁ። አብራችሁን ልትቆዩ በጣም ጠቃሚ የሆነ የህግ ምክር ነው። ዝም ብላችሁ ንቃችሁ እንዳታልፉት፣ በጣም በጣም ይጠቅማችኋል። እንግዲህ መልስ ለመቀበል የተከሳሽን መልስ ከሳሽ ክስ አቀርቦበት ተከሳሽ መልሱን በሚሰጥበት ቀን ካልቀረበ ምን ይሆናል የሚለውን እናያለን። እንግዲህ ከሳሽ በፍርድ ቤት ክስ ካቀረበው በኋላ በአግባቡ መጥሪያውን ለተከሳሽ ማድረስ አለበት። ምክንያቱም ተከሳሽ ለቀረበበት ክስ መልሱን በጽሁፍ አዘጋጅቶ በዛ በተቀጠረበት ቀንና ሰዓት ለፍርድ ቤቱ መልሱን ማቅረብ ስለሚኖርበት ማለት ነው። ተከሳሽ መልስ የመቀበል ቀን ሳይቀርብ ከቀረ ፍርድ ቤቱ መጥሪያ በአግባቡ ለተከሳሽ የደረሰው መሆን አለመሆኑን ያረጋግጣል፣ ያጣራል። መጥሪያ በአግባቡ ሳይደርስ ከቀረ በድጋሚ ለተከሳሹ መጥሪያ እንዲደርሰው ይታዘዛል ተከሳሽ ግን መጥሪያ ደርሶት መልስ በመቀበል ቀን ከቀረ ግን መልስ በጽሑፍ የማቅረብ መብቱን ሙሉ በሙሉ ያጣል ይህ ማለት እንግዲህ በጉዳዩ ላይ የተብራራ መልሱን መከላከያ ማስረጃዎቹንና ምስክሮቹን ጠቅሶ የማቅረብ መብቱን ያጣል ማለት ነው ሙሉ በሙሉ ነገር ግን በቃል ክርክር ቀን ግን ቀርቦ የእሱን የእሱን እውነት የማሰማት በቃል የከሳሽ ምስክሮችን መስቀለኛ ጥያቄ የመጠየቅና የማቅረብ እንዲሁም የቀረበው ማስረጃ ላይ አስተያየት የመስጠት መብቱን ግን አያሳጣውም። በጽሁፍ መልስ የመስጠት መብቱን ብቻ ነው እሚያጣው። ይህም ከፍተኛ ችግር ያስከትልበታል። ምክንያቱም አንድ ተከሳሽ ለተከሰሰበት ጉዳይ ማስረጃዎቹን የመከላከያ ማስረጃዎቹን ካላቀረበ በጽሁፍ ዝርዝር መልሱን ካልሰጠ በቃል ክርክር ወቅት ብቻ በቃል የሚያስመዘግበው ነገር በከፍተኛ ሁኔታ መብቱን ነው የሚጎዳው። ተከሳሽ ያልቀረበው በከሳሽ ቸልተኝነት መጥሪያ በአግባቡ ሳይደርሰው መሆኑን ፍርድ ቤቱ የተገነዘበ እንደሆነ ግን ፍርድ ቤቱ መዝገቡን ይዘጋዋል። በዚህ አግባብ የተዘጋው መዝገብ የይግባይ መዝገብ ከሆነ ግን ይግባይ ባዩ አዲስ መዝገብ ከፍቶ ይግባኙን ማቅረብ የማይችል ሲሆን ክስ ከሆነ ግን ቀጥታ ክስ ከሆነ ግን ከሳሽ በአዲስ መዝገብ አዲስ ሌላ ክስ ማቅረብ ይችላል። ከሳሽ መልስ የመቀበል ቀን ያ ተከሳሽ ነው። አሁን የነገርኳችሁ ከሳሽስ መልስ የመቀበል ቀን ሳይቀርብ የቀረ እንደሆነ ምን ይሆናል የሚለውን እኔ ከሳሽ መልስ የመቀበል ቀን ሳይቀርብ የቀረ እንደሆነ፣ ተከሳሽ ግን ከቀረበ ፍርድ ቤቱ የተከሳሽን መልስ ተቀብሎ ቀጣይ ቀጠሮ የሚሰጥ ሲሆን ከሳሽ ያልቀረበበትን ምክንያት አስረድቶ መልሱን ከመዝገብ ላይ ሊወስድ ይችላል። ከሳሽም ተከሳሽም መልስ በመቀበል ቀን ካልቀረቡ ግን መጥሪያ ስለመድረሱ በተገቢ ሁኔታ ስለማይረጋገጥ ፍርድ ቤቱ መጥሪያ ለከሳሽ በድጋሚ እንዲደርስ ወይም ከሳሽ ቸልተኛ በመሆን መጥሪያ አላደረሰም የሚል ግምት በመውሰድ መዝገቡን በመዝጋት ተገቢ ነው የሚለውን ትዕዛዝ ይሰጣል። አሁን የነገርኳችሁ ከሳሽ እና ተከሳሽ መልስ ለመቀባበል ቀን በተቀጠረበት ቀን ካልቀረቡ በበላይነት ግን በዋናነት ግን ተከሳሽ ካልቀረበ ምን ይሆናል የሚለውን ነው። ክስ ለመስማት በተቀጠረበት ቀን ከሳሽና ተከሳሽ ካልቀረቡ ወይም ከሁለቱ አንዱ ካልቀረበስ ምን ይሆናል ጉዳዩ የሚለውን ደግሞ እነግራችኋለሁ። ከሳሽና ተከሳሽ መልስ ከተቀባበሉ በኋላ እንግዲህ ቀጣይ የሚሆነው ምንድን ነው? ይሄ የተካሰሱበትን ጉዳይ በቃል ክርክር መስማት ነው። ፍርድ ቤቱ ክሱን ይሰማል፣ ሁለቱን ወገኖች ያከራክራል። ከሳሽና ተከሳሽ መልስ ከተቀባበሉ በኋላ ቀጣይ ቀጠሮ በጉዳዩ ላይ ክስ ለመስማት ወይም የቃል ክርክር ለማድረግ የሚሰጥ ሲሆን በዚህ ዕለት ከሳሽ ካልቀረበና ተከሳሽ የቀረበበትን ክስ ክዶ የሚከራከር ከሆነ ፍርድ ቤቱ መዝገቡ ዘግቶ ተከሳሽን በነፃ ያሰናብተዋል። በክስ መስማት ቀን ያለ በቂ ምክንያት የቀረ ከሳሽ መዝገቡ ከተዘጋበት በኋላ በድጋሚ በጉዳዩ ላይ አዲስ ክስ ማቅረብ አይችልም። ነገር ግን ከሳሽ በክስ ማሰማት ቀን ሳይቀርብ ቀርቶ ተከሳሽ ግን ክስ የቀረበበትን ነገር አምኖ መልስ ከሰጠ ፍርድ ቤቱ ተከሳሽ ባመነው ጉዳይ ላይ በተከሳሽ እምነት መሰረት ፍርድ ወይም ውሳኔ ይሰጣል። ተከሳሽ ለቃል ክርክር በተሰጠ ቀጠሮ ቀን ሳይቀርብ የቀረ ከሆነ ክርክሩ የሚደረገው በመጀመሪያ ደረጃ መቃወሚያ ላይ ከሆነ ፍርድ ቤቱ የተከሳሽን መቃወሚያዎች በማለፍ በጉዳዩ ፍሬ ነገር ላይ ክስ የሚሰማበትን ወይም የቃል ክርክር የሚደረግበትን ቀጠሮ ይሰጣል። ነገር ግን ፍርድ ቤቱ በራሱ ሊያነሳው በሚል መቃወሚያ ላይ ማለትም ፍርድ ቤቱ ጉዳዩን ለማየት ስልጣን የለውም በሚል መቃወሚያ ላይ ከሳሽን ክርክር ብቻ ሰምቶ ጉዳዩ ላይ ብይን ይሰጣል። በዚህ ጊዜ ተከሳሽ የሚያጣው በመቃወሚያ ላይ ክርክር የማቅረብ መብቱን ብቻ ይሆናል ማለት ነው። ተከሳሽ የቀረው በጉዳዩ ፍሬ ነገር ላይ ክርክር እንዲደረግ በተሰጠ ቀጠሮ ላይ ከሆነ ጉዳዩ በሌለበት እንዲታይ ይታዘዛል። ይህ ማለት ተከሳሽ ለዚያን ቀን ብቻ ሳይሆን ጉዳዩ ውሳኔ እስኪያገኝ ድረስ ባሉት ቀጣይ ቀጠሮች ጭምር ቀርቦ የመከራከር ምስክር የማቅረብ የከሳሽ ምስክሮችንና ሰነዶችን መመርመር መብቱ ሁሉ ያጣል ማለት ነው። ክስ ለመስማት ወይም የቃል ክርክር ለማድረግ በተሰጠ ቀጠሮ ከሳሽም ተከሳሽም የሚቀሩ ከሆነ መዝገቡ የሚዘጋ ሲሆን የመዝገቡ መዘጋት ውጤት የተዘጋው መዝገብ የይግባኝ መዝገብ ከሆነ ይግባኝ ባዩ አዲስ መዝገብ ከፍቶ ይግባኙን ማቅረብ የማይችል ሲሆን ክስ ከሆነ ግን ከሳሽ በአዲስ መዝገብ አዲስ ክስ ለማቅረብ ይችላል። ምስክር ማሰማት በተቀጠረበት ቀን ከሳሽ ወይም ተከሳሽ ምስክር እንዲያቀርቡ በተቀጠሩበት ቀን ያለበቂ ምክንያት የቀሩ እንደሆነ ምስክር የማሰማት መብታቸው ይታለፋል። ማለትም ፍርድ ቤት የከሳሽ ወይም የተከሳሽ ምስክሮች መምጣትን ሳይጠብቅ በቀረበላቸው ማስረጃ መሰረት ተገቢ ነው የሚሉትን ውሳኔ ፍርድ ቤቶች ይሰጣሉ። ሌሎች ቀጠሮዎችስ ከቀሩ ምንድን ነው የሚሆነው የሚለውን እኔ እንግዲህ ከላይ በመልስ መቀባበልና በቃል ክርክር ወቅት ከቀሩ የቀጠሮ ምክንያቶች ከቀሩ ከነሱ ውጪ ባሉት ቀጠሮዎች ከሳሽ ወይም ተከሳሽ የቀረ እንደሆነ ምን ይፈጠራል የሚለው ነው። ሌላው ጥያቄ በቀጠሮ ዕለት ከሳሽ ወይም ተከሳሽ የሆነ ትዕዛዝ ፈጽሙ ተብለው ከሆነ ለምሳሌ፣ ከሳሽ ወይም ተከሳሽ የሚያስረዳለትን የሰነድ ማስረጃ ከሆነ የመንግስት የግል መስሪያ ቤት ወይም ሌላ ማንኛውም አካል እንዲያቀርብ ትእዛዝ እንዲያደርስ ታዞ ባለ ጉዳዩ የትእዛዙን ውጤት ወይም ትእዛዙን ስለማድረሱ ማረጋገጫ ይዞ መቅረብ ያለበት ቀን ላይ ሳይቀርብ የቀረ እንደሆነ ፍርድ ቤቱ የዚህን ትእዛዝ መፈጸም ሳይጠብቅ ወደ ውሳኔ ይሄዳል። ከዚህ ውጭ የሆኑ ቀጠሮዎች ላይ ያለ መቅረብ የተለየ ውጤት አይኖረውም። ከአቅም በላይ በሆነ ችግር ምክንያት የቀጠሮ ቀን የቀሩት ሰዎች ስላላቸው መፍትሄ ከፍርድ ቤት በቀጠሮ ቀን የቀረ ባለ ጉዳይ ለመቅረብ ያልቻለው ከአቅሙ በላይ የሆነ እና ሊቆጣጠረው የማይችለው እክል ገጥሞ ስለነበረ ከሆነ ይህንን ለፍርድ ቤቱ አስረድቶ የተዘጋው መዝገብ እንዲከፈትለት፣ በሌለበት እንዲታይ በሚል የተሰጠው ትዕዛዝ እንዲነሳ ወይም ሌላ የተሰጠ ማንኛውም አይነት እርሱን የሚጎዳው ትዕዛዝ ቀሪ እንዲደረግለት ማመልከቻ በማቅረብ ሊጠይቅ ይችላል። ነገር ግን ይህ ማመልከቻ ባለጉዳዩ ካመለጠው ወይም ሳይቀርብ ከቀረበት ቀጠሮ በኋላ ባለው በአንድ ወር ጊዜ ውስጥ ካልቀረበ ተቀባይነት የሌለው መሆኑን ልብ ማለት ያስፈልጋል። ውድ የተከበራችሁ የፕሮግራሚንግ ተከታታዮች፣ ስለዚህ ከሳሽ ወይም ተከሳሽ ሆናችሁ በቀጠሮ ቀን አለማቅረብ፣ ሰዓት ማርፈድ፣ በተቀጠረበት ሰዓት አለመሄድ፣ እነዚህ ሁላ ምስቅልቅልና ችግር ስለሚያስከትል በጣም በትኩረት ልትገነዘቡትና ልታውቁት ይገባል። ምክንያቱም ብዙ ሰው ይህንን ባለማወቅ መልስ መስጠት መብቱ ይታለፋል። በሌለበት ክሱ እንዲታይ ውሳኔ ይሰጥበታል። በክርክሩ ቀን በመባለ መቅረቡ ክሱ ይዘጋበታል። ሌላ ክስ ከዛ በኋላ ማቅረብ አይችልም። በጣም ብዙ ምስቅልቅል ውስጥ ይገባና ብዙ መብቶቹን አሳልፎ ይሰጣል፣ ይህን ባለማወቁ ብቻ። ስለዚህ በጣም እንድታቆትና አስፈላጊውን ጥንቃቄ እንድታደርጉ ለእናንተ ለማሳሰብ ይህንን ዝርዝር ህግ ምክር ያዘጋጀውላችሁ በሌላ ጠቃሚ የሆነ የህግ ምክርና ትንታኔ እስከምንገናኝ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። አብሬያችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ዩሱፍ ከበር የነበርኩኝ ባባይ